ዱላ አንስቶ አቤል ለመማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅን። አንድ ሰው እዛች ጋር ቢደማ፣ አንድ ሰው ቢቆስል ነገ ላይ ጸጸቱ መከራ ነው ለሁላችንም። አሉ እዛ ያንቺ ዘመዶችን ቢጎዱ በዚህኛው በኩል ደሞ እና ብርሽን ቢጎዱ፣ ሁለቱም ቢጎዱ ጸጸቱ መከራ ነው እና ሩታዬ ሁሉ ነገር መሆን የለበትም። በጣም እሳሳላት እንደ እህቶቼ የማየት እህቴ ናት። እርታ ማለት እኔና እሱ መሀል አሁንም ሰላም ነው። ምንም እኔ ቂም አልያዝኩብን። በቃ ይቅርታ ጠይቀኛል፣ በይቅርታ አልፈነዋል። ስለዚህ ወደ ኋላ ተመልሶ ነገሮችን ወደ ክፋት ማሰቡ ተገቢ አይደለም እና እኔ ምንም ያዝኩበት ቂም የለም። ሁሉንም ነገር ትችያለሁ። ይፋ የደም ግፊት በሽተኛ መሆን አለብኝ እንዴ? በዚህ ድሜ የስኳር በሽተኛ መሆን አለብኝ እንዴ? በዚ ድሜ መሆን የለብኝም። ገባ። በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ ነው መሆኑ እንዴ? እኔ በዚህ እድሜ ለምንድን ነው መድሃኒትን የምቀመው በየጊዜው? አይገባኝም ሰሞኑን ታምሜ የጨጓራ መድሃኒት እስከዛሬ መቃሚም ትክክል አይደለም ገባ። ሰላም ሰላም፣ ውድ ፋሚሊዎች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እናንተም በእያላችሁበት ቸር ይቆይልኝ። እንግዲህ ቤተሰው ዛሬ ወደ እናንተ ተመልሼላችሁ ነው መጥቻለሁ ትንሽ ቀን ጠፍቼ ነበረ እና ለሱም ይቅርታ። ዛሬ በድጋሚ ወደ እናንተ መጥቼላችኋለሁ። እንግዲህ የመጣሁበት ምክንያት ይታወቃል። ትናንትና ቪዲዮ እያየሁ ነበርና ትንሽ ያየሁት ነገር ያስደብራል። ከዚህ በፊትም አብርሽ ቤት ድረስ ሄዶ ሌላ ችግር ተፈጥሮ ነበር እና ትናንትና ደግሞ አቤ ለቢኒያም አብርሽ በመሆን የሩታ ዘመድ ቤት ሄደው ነበር እና ማየን ችግር ተፈጥሯል። ቪዲዮ ላይ እንዳየሁት ከሆነ የሚያስጠላ ነገር የተፈጠረው ይሄ ሁሉ ነገር ደግሞ መሆን የለበትም። አንድ ነገር መስተካከል ያለበት በሰነ ስርዓት ነው እንጂ በጸብ፣ በጥል በመደባደብ ምንም ነገር አይሆንም። ምንም ነገር የሚስተካከል ነገር የለም እና ነገሩ ድጋሚ ነው ያባባሱት። ከሌላ ሰው ጋር ከመጣላት ከማያውቁ ሰው ጋር መጣላትም የለባቸውም አብረሽን አቤዳም ሆነ ዲናም እነዛኛዎቹም እንደዚህ ማድረግ ስለሌለባቸው ዛሬ ያው ዝም ማለት ስለሌለብኝ የሆነ ነገር ሲፈጠር ዝም ማለት ስለሌለብኝ ሩታን ጠርቻታለሁ። አሁን ያለሁት ሩታ ሰፈር ነው። ሩታ ሰፈሯ ድረስ መጥቼ ነው ማገኛት እና ብቻሽን ነኝ ብያታለሁ። ምክንያቱም አሁንም ከነዛ ልጆች ጋር ከመጣች ከኔ ጋር ምናልባት አለመግባባት ነገር ሊፈጠር ስለሚችል ብቻሽን ነኝ ነው ያልኳት። ብቻውን መታ ምክንያቱም እኔና ማውራት አለብን። ሁሉም ነገር እንደዚህ እንደሆነ አይቀጥልም። ውሌ ጸብ ውሌ ጥል ጥሩ አይደለምና እሷም ማድረግ ያለባት ነገር ማድረግ አለባት። ከራሷ ጋር ሆና ለራሷ ጊዜ ሰጣ ማድረግ መቻል አለበትና አብርሽ የለዛ ግብ ግብ መፍጠር እሷም እንደዚህ እንደዚህ ሳይሆን በቃ ከአብርሽ ጋር ያለው ነገር በሰላም ቢያወሩ በቃ ቢታረቁ ሲጀመር እነሱ ሁለቱ ተለያይተው ሰላም ያለው ህይወት የሚኖሩ አይመስለኝም። ሁለቱም አሉና ቢታረቁና በስነ ስርዓት እንደበፊቱ ተከባብረው ተቻችለው ተጋግዘው ጥሩ ደረጃ ላይ መድረስ ይችላሉ። እና ዛሬም ወደ እናንተ የመጣሁት ይሄ ነገር ላወራችሁ ነው። ሩታንም በዚያ አጋጣሚ ይሄንን አጋጣሚ ይዤ ይቅርታ ጠይቃታለሁ። ከዚህ በፊት ይቅርታ ጠይቃታለሁ ግን ያ ይቅርታ አልተዋጠልኝም፣ ወይም ደግሞ በሰዓቱ ግብ ግብ ስለነበረ ዝም ብላ ይቅርታ ያደረገችልኝ ነኝ ይመስለኝና ዛሬ በስነ ስርዓት ይቅርታ ጠይቃታለሁ። ሌላው ደግሞ ያለው ነገር አወራታለሁ። ምንም የሚሰማው የሚታየው ነገር ደስ ስለማይል፣ እሷም አሁን ያለችበት ሁኔታ ጥሩ ላይ አይደለም። እንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት ጊዜ የምታሳልፍበት ነገሮች መቋቋም የምትችልበት አቅም ላይ አይደለችም ያለችው እና ሩታ። ስለዚህ ይሄ ሁሉ ነገር ተፈጥሯል። ኦልሬዲ የተፈጠረ ነገር ነው፣ ግን ካሁን ባለ እንዳይፈጥር የቻርኩትን አቅም ዛሬ ለሩታ ለማውራት እሞክራለሁ። ልጆቹን ይዛ ከመጣች እንግዲህ ምንም ማውራው ነገር አይኖርም። እኔም ከነሱ ጋር ሌላ ችግር ነው የምፈጥረው። እስከዛሬ ደግሞ ሁሉ ችግር የተፈጠረው ይበቃል። ድጋሚ ችግር መፍጠር ስለማልፈልግ ዛሬ በሰነ ሰዓት ማውራት ነው ፈልገው ሩታን ጠርቻታለሁ። ያለው ነገር እሷም መተናክረኛ ይሆናል። ፍላጎቷ ምንድነው? ሁለቱም ጋር ዝም ብዬ አንዳንዴ ሳያቸው ሁለቱም ይዋደዳሉ፣ ይፋቀራሉ። አብሮ የመሆናቸው ቻንስ በጣም ሰፊ ነውና ምንድን ነው ፍላጎት ይችላታሉ። ምንድነው ሐሳብሽ? አብርሽ እየመጣ ሌላ ነገር ነው ይህ ነገር እስከ ሌላ ነገር ይደርሳል። ዝምካን ነው እስከ ትልልቅ ቦታ እስከ መታሰር ድረስ እስከ ብዙ ነገር ነው ይደርሱና እዚች ጋ ሁሉም ነገር ሩታዬ መቋጨት አለብሽ። ዛሬ ላይ የምታሳልፉት ነገር እውነትም ከባድ ሊሆን ይችላል። ሁላችንም እያሳለፍን ያለው ነገር ከባድ ሊሆን ይችላል። ግን እመኑ፣ ይህ ነገር ያልፋል። እግዚአብሔር አምላክ ደስታን፣ ፍቅርን መቻቻልን ትግስትን ሁሉም ነገር ሰጥቶን በደስታ ምንኖርበት ጊዜ ይመጣል። እሱም በቅርቡ አምናለሁ፣ ፈጣሪ እናምነዋለሁ። እና ከዚህ በላይ ቤተሰቦች ምንም ነገር አላዋራችሁም። ያው ስለ ቤዛ ደግሞ እየደወልኩ ነው፣ ትግስት እያደረግኩ ነው። ግን ምንም እስካሁን መልስ አላገኘሁም። ከእሷ ጋር መሆን እፈልጋለሁ፣ እሷን ማግኘት እፈልጋለሁ። አሁንም ቢሆን ስልክ እየደወልኩ ነው። የቻልኩትን አቅም እየሞከርኩ ነው። ቤቷን ማግኘት አልቻልኩም። ቴክስትም እየመለሰችልኝ አይደለም እና ግራ ገብቶኛል። አራቅም ነገሮች ሁሉም ነገር በአንዴ ሲጠሙና ነገሮች ሁሉም ነገር በአንዴ ሲዘጋጉ ጨለማ ሲሆን ሁሉም ነገር ያስጠላል። እና እኔ ያለሁበት ስሜት አሁን ላይ እንደዛ ነውና፣ ዛሬ ምንም ላለቀቅስም ሆነ ምንም ላለበት ስላልሆነ መጣሁት። ብቻ ሩታዬን ማውራት ፈልጌ ነው ዛሬ የመጣሁት። ያለው ነገር ደስ ስለማይል ያለው ሁሉታ ያለው ነገር ሁሉም ነገር ደስ ስለማይል ሩታዬን ማውራት ስለምፈልግ ነው ዛሬ ወደ እናንተም ወደ ሩታን ሰፈር የመጣሁት። ሌላው ደግሞ አብዛኞቻችሁ ከሩታ ጋር ችግር ያለብኝ ወይም ደግሞ ከሩታ ጋር ሌላ ቂም፣ ሌላ ኬዝ እና ነገር ያለብኝ የመሰላችሁ ሰዎች አላችሁ። እኔ ከሩታ ጋር ምንም አይነት ኬዝ የለብኝም። ምንም አይነት ቅምም የለብኝም። ምንም አድርጋኝም አታውቅም እና በጣም መውደት በጣም መሳሳላት እንደ ቶቼ የማየት እህቴ ናት ሩታ ማለት። ስለዚህ አንዳንዶቻችሁ የማይሆን ነገር ታወሩ ሰዎች አላችሁ፣ ሩታ እንደዚህ ምናምን ትሩ ሰዎች አላችሁ። እሱን ደግሞ ዛሬ የምታዩት ይሆናል እኔና ሩታ ምን አይነት ኬዝ እንዳለን ምን አይነት ቅርርብ እንዳለን ምን አይነት ግንኙነት እንዳለን ዛሬ የምታዩት ይሆናል። አንዳንዶቻችሁ መልስ ይሆናል ብዬ አስባለሁ። እየተናገራችሁም ስለነበራችሁ ነው። እዛኔ ያደረኩት ነገር ወይም ደግሞ በባለፈው ያደረኩት ነገር ያው ጥፋት ሆኖ ተገኝቷል። ያ ነገር ጥፋት ሆኖ ተገኝቷል። ግን እኔ በሰዓቱ ያደረኩት ነገር አንድ ሰውን ገሰጻችሁም ሆነ መከራችሁም? እትመልሱት፣ የምትችሉት ሰው የምትወዱት ሰው ነው፣ ወይም ደግሞ ለዛ ሰው ያ ሰው ይወቱ እንዳይበላሽ የምትፈልጉት ሰው ነው። የምትመክሩትም ሁሉም ነገር የምታደርጉት እና ያ ነገር ግን ዛሬ ላይ ጥፋት ሆኖ ተገኝቷል። ለዛም ነገርም ይቅርታ ጠይቅ ያለው ዛሬም በድጋሚ ይቅርታ አለው። እና ለአንዳንዶቻችሁ ግን መልስ እንዲሆናችሁ ሩታን ለብሮ እንደዚህ የተናገርካት ሩታ እንደዚህ ለምንድን ነው ባላጠፋቸው ጥፋት ምናምን ነገር። ኦልሬዲ ያደረኩት ነገር በሰዓቱ አንድ ሰው መመለስ ነበረብኝ። ከዛው በፊት አብርሃምን ስሰድበው ወይም ደግሞ ከአብርሃም ጋር ግብቅ ስፈጥር ከአብርሃም ጋር ያው ሁሉ ነገር ሳደርግ ለምን አልተናገራችሁ ወይም ደግሞ አብርሃም ለምን እንደዚህ አልከውላችሁ ለምን አልተናገራችሁም ሩታ ላይ ሲሆን ብቻ ሁላችሁም ተናገራችሁት እኔ ግን በቀና ልብን ያሰብኩት ልክ አብርሃም እንደምቆጣው ለአብርሃም እንደምናገረው ነው ለሩታም የተናገርኳት ሶ አንዳንድ ሰዎች አብርሃምን ደግፈ ሩታን ተሳርባ የምትውሉ ሰዎች አላችሁ እኔ እንደዛ ምንም ያደረኩት ነገር የለም አብርሃምን ደግፌ እንትናንም ደግፌ ያደረኩት ነገር ሳይሆን በሰዓቱ ይሄ ነገር ቢሆን አሪፍ ነው ብዬ ያሰብኩት ነገር ነው ያደረኩት እንጂ ከሩታ ጋር ምንም አይነት ከዚህ ምንም የለብኝም፣ ምንም አይነትም የለብኝም። እንደዚህ አይነት ነገር ደግሞ ሲጀመር ተደራርሰን አናውቅም። እኔ እና ሩታ እስከ ዛሬ በፍቅር ወደድ ተቻችለን ነው እኔ እና እሱ ያለ ነው። ምንም ነገር ይፈጠር ግን የኛው ደግሞ ትንሽ ብቻ ያልሆነ ነገር ተፈጥሯል። ሶ እናንተም ይቅርታ ጠይቄያለሁ፣ ለሩታም ይቅርታ ጠይቄያለሁ። ሩታን ደግሞ ዛሬ በድጋሚ ይቅርታ ጠይቃታለሁ። ከኔ ደግሞ አልፎ አብርሽና ሩታ አሁንም አንድ ላይ እንዲሆኑ ፍላጎቴ ነው ምኞቴ ነው በቃ አላረ ለኔ ብዙ ነገር ያስተማሩኝ ሰዎች ናቸው። እነሱ ሁለቱ ብዙ ነገር በተጣሉ ሰዓት ላይ እኔ ትምህርት ነው ወስደውና ያ ብልጥ ከሰው ይማራል ሞኝ ከራሱ ይማራል እንደሚባለው እና ከነሱ ነበር እየተማርኩ የነበረው ብዙ ነገር አስተምረውኛል። ሩታም አብርሽም ጥሩ አስተሳሰብ እና ጥሩ ልጆች ናቸው። ዛሬ ላይ ግን እንደዚህ መሆኑን አይደለም ማየው፣ ነገይ ነው ማየው ሁሌም ቢሆን እና ነጋቸው እግዚአብሔር አምላክ ያሳምርላቸው። አንድ ላይ ሆነው ልጃቸውን ወልደው ልጃቸውን ለመሳም ያብቃቸው ነው ብለው። ከዚህ በላይ ምንም የምናገረው የለም ውድ ፋሚሊዎች። ሩታዬም ትንሽ ቆየችብኝ መሰለኝ። ብቻ እስከምትመጣ አብረን እንጠብቃት። ከሐረር ከዛው ድሬናት የሰው መውደድ ፍቅር ያላት ከሸገር ድረስ በረሬ ቀጠሮ አለብኝ ሐረሬ ያጅልኝ ቀጠሮ ቦታ መረጪና ቦታ መረጪና ወይ ሐረር ወይ ሸገር አጫውችኝ ነይና ናጫውችኝ ነይና ያጅልኝ ቀጠሮ

ሙሉ ሰላም። ዛሬ ሰፈራችሁ አትችል። አዎ ያምራ ነው። በዛ ጥሩ ሰዓት ሰፈራችሁ ግን ያምራል። እኛ ሰፈር ፀሐይ ነው፣ እዚህ ሰፈር ደግሞ ጥላ ነው። ነው እግዚአብሔር እዚህ ሰፈር ብቻ ነው። እና ደህና ነሽ? አሎ ፈጣሪ ይመስገን። እንዴት እናንተ ቆይ፣ ታሪፍ ነው ጥሩ ነው። ምንም ማለት ያ እኔ አንድ ነገር ነው ደዋውራሽ የመጣሁት ትንሽ እኔ እና አንቺ ከተገናኘንም ትንሽ ጠፍተናል። መራቅ ስለነበረብኝ ነው የራኩት። ሁኔታዎች አንዳንድ ነገሮች እየተባሉ ስለነበረ መራቅ ስለነበረብኝ ነው የራኩት። ያው እኔም ያጋጣሚ ኬዝ ነበር ቤዛ ማርበት ቪዲዮ ካላየሽ ከቤዛ ጋር ትንሽ ተጋጭተናል፣ አሁንም እንደተጣላን ነው እና የሱ ነገር የቤዛ ነገር ይቆየና፣ ዛሬ ግን አንቺን ላገኝሽ የመጣሁት ትናንትና ቪዲዮ አይቼ ነበር። አንዳንድ ቪዲዮዎች ማየን ነገር ነው እየተፈጠረ ያሉት በጣም ትናንትና ደግሞ በጣም የሚያስጠላ ነገር ጭራሽ ከሰው ጋር መጣላት ያየሁት ነገር ብቻ ትንሽ የሚደብር ነገር ነው። የሰፈር ጸብ ነው የሚመስለው የሆነ ጎረምሳ ከጎረምሳ ጋር ተገናኝቶ የሰፈር ጸብ ነበር የሚመስለው እና የሁሉ ነገር ደግሞ ሩታዬ መፈጠር የለበትም ተገቢም አይደለም። አንድ ሰው እዛ ጋር ቢደማ አንድ ሰው ቢቆስል ነገ ላይ ጸጸቱ መከራ ነው ለሁላችንም። አሉ እዛ የአንቺ ዘመዶችን ቢጎዱ በዚህኛው በኩልም ደግሞ እና አብርሽን ቢጎዱ ሁለቱም ቢጎዱ ጸጸቱ መከራ ነው እና ሩታዬ ሁሉ ነገር መሆን የለበትም። አንደኛ ነገር የኔው ላወራሽ የመጣሁት እና የቻልሽውን አቅም አንቺን አውቃለሁ። ብዙ ነገር ሞክረሻል፣ ብዙ ነገር አድርገሻል፣ ለመፍታት ስትይ ብዙ ነገሮች ሞክረሻል። ግን አሁንም ቢሆን እንዲደክምሽ አልፈልግም። ማስተካከል ያለብሽ ነገር ማስተካከል የቻልሽውን አቅም ብታስተካክይ እና ብትሞክሪ ከእንደገና ደስ ይለኛል። ብታይ ሁሉም ነገር ደስ ስተሽ ብትሞክሪ ከእንደገና ደስ ይለኛል። ምን አለ መሰለፈሽ ነገሮች አው በዚህ ልክ እንደዚህ ሊቀየሩ የቻሉት በራሳቸው ውስጥ ምክንያት ነው። ስቀጥ ደግሞ እኔ ተናግሬያለው ወደዛ ሰፈር መምጣት እንዳይችሉ ሲጀመር እኔ ለአቤል ማሳየት ራሱ አሁን አሁን ጥፋት እየመሰለኝ ነው። ጭራሽ በየጊዜው እየመጡ ችግር እየፈጠሩ ነው። ገባ እኔ ደግሞ ሰላሜን አግኝቼ እየኖርኩኝ በነበረበት ሰዓት መጥተው እንደዚህ አይነት ውካታ ማንሳታቸው ትክክል አይደለም። እኔ አይደለሁም ይሄ ነገር እንዲፈጠር ያደረኩት በመጀመሪያ ደረጃ እነሱ እንጂ ገባ። ምክንያቱም አሁን እነሱ ባጠፉት ጥፋት እኔ መጠየቅ የለብኝም ወይም ልጠየቅ አይገባም። እነሱ ናቸው በየጊዜው እንደዛ እያደረጉ እየመጡ ጭራሽ። ትናንትና በጣም እኔ አልጠበቅኩም ስወጣ ያየሁት ጭቅጭቅ ነበረ። ከዛ በፊት ለካ በጣም ብዙ የተፈጠሩ ነገሮች አሉ ገባ። በጣም ብዙ የሚያስጠሉ የሚደብሩ ነገሮች፣ እንደ ሊጣሉ ላሞክረዋል። አቤል ዱላ አንስቶ ከወንድሜ ጋር ለመደባደብ ሞክረዋል። በጣም ሼም ነው ይሄ። እኔ ከሱ አልጠበቅኩት በጣም በሚገርም ሁኔታ እኔ በጣም ያፈርኩት፣ የምር እንዲህ በዚህ ልክ ይሄ እኮ መናናቅ ነው። ከዚህ በላይ ምንም ማድረግ አይጠበቅባቸውም። ገባ ብዙ ነገር አድርገዋል። እስከ መሰዳደብ እጅ ማንሳት ምን ማለት ነው እንዴ? እሺ ያብርሽ ሚስቱ ስለሆን ተናዱ ና ምንትል ችላለ። አቤል ምንድን ነው እያደረገ የነበረው? በጣም ይደብራል። እኔ በጣም የተሰማኝ እኔ ማለት አንዳንድ ጊዜ ሰው ቦታ ስትሰጠውና ስታከብረው ስታየው ነገሮችን ስትመለከት ምናምን በጣም በቃ በሰጠውት ቦታ ልክ ነው እኔ የምጠብቀው የነበረው ግን፣ በጣም የወረደብኝ ትናንትና ስፔሻሊ ትናንት ባደረገው ነገር እንዴ እንደዛ አይደረግም ነገሮችን ምንም ቢሆን ለማረጋጋት ነው እንጂ መሞከር ያለበት ድጋሚ እሱ ተጨምሮ ምናምን፣ እንዴ እሱ ኮ እንደውም በዚህ ልክ መሆንም አይጠበቅበትም። ብቻ ግን በቃ በጣም ደብሮኛል። በጣም ነው ያዘንኩባቸው በሁላቸው እንደው ቢኒ በሚያደርጋቸው ነገሮች ይሻላል ብዬ አስባለሁ። ለማረጋጋት ሞክሯል ምናምን ነገሮች በቃ ከቅሞ በላይ ሲሆንበት ነው እሱም ሌላ ነገር ውስጥ ለመግባት ያሰበው ብዬ እንደውም እሱን መቀበል ች ያለኝ። ከዛ ውጭ ያሉት ነገሮች ግን እንዴ እኔ ውስጥ ነበርኩኝ። በጣም በር ደብድቡ ምናምን ምናምን የገባው ታቃለን። ይህንን ሁሉ ነገር አላየሁም ነበረ፣ ውስጥ ነበርኩኝ ብዙም አይሰማም እና ወጣ ስንል ነው ጭቅጭቅ ነው ምናምን። ስንወጣ ሌላ ነገር ሌላ ታሪክ ውስጥ ናቸው፣ ተያይዘዋል እየተደባደቡ ምናምን አላየሁም ነበር ሁላ ዱላ አንስቶ አቤል ለመማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅና እንጃ መከባበር መጀመሪያ እንትን ማለት አለበት። እኔ በዚህ ልክ እንደዚህ እንዲያደርግ አልፈቅድለትም። እንዴ ይኸውልህ ሕግ ምናምን የሚለው ነገር በነገር ላይ እሱን ነው በጣም ሊያስጠይቀው የሚችለው ገባ ምክንያቱም ሰፈር ነው እየበጠበጡ የነበሩት የሰው ቤት ነው እየቀጠቀጡ የነበሩት። ሰፈር ድረስ መተው ነው ጥል የፈጠሩት ገባ። ይሄ ይሄ እንደውም እሱን ነው ሊያስጠይቀው የሚችለው እንጂ ማንንም ሊያስጠይቅ አይችልም። እንዴ የተከበረ ቤት እኮ ነው። እንዴ ለምንድን ነው በዚህ ልክ ከቤተሰብ ጋር እንደዚህ አይነት መናናቅ ውስጥ የሚገባው? ይሄ በጣም ከስነ ስርዓት የጎደለ ነገር ነው ያየሁት። ኢንዌይስ በጣም እንትን ነው ተጨናንቄ ነው ይፋ እባክሽን አደራ ምናምን ስትለኝ ነው የወጣው ምክንያቱም አሁን እነሱ የሉ እንዳጋጣሚ ስለሌሉ ነው እንጂ እኔ አልወጣም ነበረ። በቃ ብዙ ነገር እንዴት ብዬሽ ላስረዳ። በእኔ ምክንያት በጣም ብዙ ነገር ተፈጥሯል እዛ ሰፈር ውስጥ እዛ ቤት ውስጥ በጣም የተከበሩ ሰዎች ናቸው ምናምን። ከዛ በኋላ እንደዛ መባባሉ እዛ ሰፈር ውስጥ በእነሱ የተነሳ የሰፈሩ ቃታ መነሳቱ ራሱ በጣም ሼም ነው ለኔ የሚያስይዘኝ። እኔ በጣም ነው ማፍረው። እንደዛ አይነት ኧረ ያስጠላል። ሲጀመር አለም በአካል ቪዲዮ ላይ ራሱ ስታዩ ያስጠላል። ጸቡ ራሱ ያስጠላል። ጭራሽ እንደዛ መፈጠር አልነበረበትም። ግን ሩታ አሁንም ያ ነገር ድጋሚ እንዳይፈጠር ወይም ደግሞ የተፈጠረው ነገር ወደ ሌላ ነገር እንዳይሄድ አንቺ ጋር ያሉ ሰዎች ስሜታዊ ሆነው ሌላ ነገር እንዳያደርጉ ወብሻት ትናንትና ብዙ ነገር እንከመለስ የተመላለሱ ነበር እና ከአንቺ ጋር ያሉ ልጆች ስሜታዊ ሆነው ሌላ ነገር እንዳያደርጉ እና አብረሽም እንደዛው ይከብዳልና ያ ሁሉ ነገር ደግሞ መቋጨት አለበት። ሁሉም ነገር እንደዚህ እንደሆነ አይቀጥልም። የሆነ ነገር እስከሚሆን መጠበቅ የለብንም፣ ወይም ደግሞ አንድ ሰው እስከሚጎዳ መጠበቅ የለብንም እና ማስተካከል በምትሽው አቅም ዛሬ ላይ ሞክሬያለሁ። በቃ ነገሮች ከአቅም በላይ ስለሆኑ ነው ይሄንን አይነት ውሳኔ ለመውሰድ የተገደልኩት። ታውቃለህ በጣም ብዙ ነገሮች ሞክሬያለሁ ምናምን የሆነ ታይም አብረኸኝ አልነበርክም፣ አላየህም፣ አልተረዳኸኝም፣ ግን ከሆነ ታይም በኋላ ደግሞ ነገሮችን ማየት መመልከት፣ ምናምን ስጀምር በደንብ ተረድተኛል ብዬ አስባለሁኝ። ብዙ ነገሮችን ሞክሬአለሁኝ እኔ በበኩሌና እነዛን ነገሮች አክሰብት ማድረግ አልፈለገም። በሰዓቱ ትክክል እንዳልሆነ በተደጋጋሚ ብዙ ጊዜ እየነገርኩት ነው። ከዛ በኋላ ያንን ነገር አክሰብት ማድረግ ሲያቅተውና እኔ ነገሮችን መቋቋም ሲያቅተኝ ነው የራሴን ውሳኔ ለመውሰን የተገደድኩት። እና አሁን በጣም በሰላም ሁኔታ ውስጥ ነው ያለሁት ስል እየመጡ የሚፈጠሩት ነገሮች ምናምን ከዛ ውጭ ባሉት ነገሮች እነዛ ነገሮች ናቸው ስፔሻሊ እኔን የረበሹኝ፣ እንጂ በቃ እኔ እኮ ምንም ጭቅጭቅ የለብኝ ምን የለብኝ፣ በሰላም ተኝቼ እነሳለሁ፣ እበላለሁ፣ ጠጣለሁ፣ በቃ አለቀ። ከዛ ባለፈ የሰው ልጅ ሰላም ሊሆን አይችልም ምርታዬ ሁላችንም እንበላለን ሁላችንም እንጠጣለን እኮ መብላት ግን ምን አለ መሰለህ ኤፋ ምን አለ መሰለህ እኔ አሁን አትሊስት ከነገሮች መራቅ የራሱ ለእኔ አንድ ሰላም ፈጥሮልኝ አልገባ እዛ በሆንኩኝ ቁጥር ግን ሁሌ በተገናኘን ቁጥር ግን ጭክጭክ ነው ትርፋችን ምክንያቱም ተነጋግረን መግባባት ካልቻለን በቃ እሱም የራሱን ጊዜ ውስጥ እረፍቱን ያድርግ እኔም የራሴን ጊዜ ውስጥ እረፍት ላድርግ እኔ ምንም አላልኩኝም እኮ እኔ የትም እኮ አይደለም ያለሁት ፋሚሊ ጋር ነው በስልክ ጋጋታ መፈጠሩም ለምን እንደሆነ አልገባኝም ቻ እኔ እንጃ ላይ ነገር ውስጥ አንደርስታንድ ላድርግ አልቻልኩኝም። ብቻ እኔ አሁንም እምልህ እረፍት ላድርግ። በቃ ሁሉም ነው የሚደውለው ምናምን እንጃ ረፍት ብቻ ነው የምፈልገው። እኔ አልተረዳችሁኝ መሰለኝ። በቃ እኔ ረፍት ያስፈልገኛል። በዛት የምሪኝ ነው እንዴ? በጣም በተጫናነኩኝ ቁጥር እኮ በጣም ታያጅ መጥፎ በሽታዎች ይመጣሉ። እኔ ደም ግፊት መሆን አለብኝ እንዴ በዚህ ድሜ? የስኳር ምሽተኛ መሆን አለብኝ እንዴ በዚህ ድሜ? መሆን የለብኝም ጋባ በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለውበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ ነው መሆኑ እንደ እኔ በዚህ ዕድሜ ለምንድን ነው መድኃኒትን መቀመው በየጊዜው አይገባኝም። ሰሞኑን ታምሜ የጨጓራ መድኃኒት እስከዛሬ መቃሚም ትክክል አይደለም፣ ገባ ስለዚህ ሌላ ተጨማሪ በሽታ ደግሞ ለሌላ ላይ በጭንቀት ማምጣቱ ተገቢ አይደለም ብዬሽ። እሺ ሩታዬ፣ ችግር የለውም እኔ አልጫንሽም። ብቻ አንቺም እረፍት ያደርግም እሱም እረፍት ያድርግ። ባላችሁበት ሁኔታ ስለነጋችሁን አስቡ ዛሬ በልቶ መጠጣቱ ብቻ ሳይኖሩ ታይ ያው እኛ ሰዎች ነጋችን ነው እናስበው። ነጋችን በተስፋችን ነው የምኖረው እና ረፍት ስታደርጊ ስለ ነገሽ እያሰብሽ ስለ ነገ ቦታ ስለምትደርሽ ነገር እያሰብሽ ረፍት አድርጊ። አልጫነሽም። እኔ በላው ረሽ። ሌላኛው ደግሞ ትንሽ ያው አንዳንድ ሰዎች የአንቺ ማራቂዎች ምን ቻሪኒ ማራቂዎች ሩታዬ ላይ ለምን እንደዚህ እያደረክ ያለው ሩታን ላይ ለምን እንደዚህ እየተሳደብክ ያለው ለምን ድረስ ምናምን ምናምን ነገር የሚሉን ሰዎች አሉ በእኔና በአንቺ መሀል ሌላ ክፍተት ወይም ደግሞ ሌላ ችግር ያለ የመሰላቸው ሰዎች አሉ የዛኔ በተናገርኩት ነው ንግግር ያ አንዳንዴ የምትወጂውን ሰው ነው የምትናገሪው ወይም ደግሞ ልትሰሪው የምትችይው ልትመክሪው የምትችይው የምትወጂው ሰውና በዛ ማለት ደው ትንሽ ኦዲየንሶች እኔን አኔን ተቀይመውኛል ለሴት ልጅ ክብር የለም ምናምን የሚሉ ሰዎች አሉ። ያኔ እናንቺ ያሳለፍነው ብታጀራ ላይ እዚህም አዲስ አበባ ላይ የሚያሳለፍነው እኛ እንተዋወቃለን። ከቪዲዮ ጀርባም ያለው ብዙ ነገሮች እንተዋወቃለን። እና ለሴት ልጅ ክብር የለም ምናምን የሚሉን ሰዎች አሉ። እና ለሴት ልጅ በጣም ከምትሉት በላይ ክብር አለኝ፣ ረስፔክት አለኝ ግን እናንተ ያው በቪዲዮ የምታዩት ነገር ብቻ ነው። አንደርስታንድ አርጋችሁ የምታወሩትና እርታይስ ያለው ነገር ነገራቸው። ስለዛ ጉዳይ ደግሞ ባለፈው ዕለት ስላደረኩት ነገር ያው ባለፈው ዕለትም ካብረሽ ገርሞኝ ይቅርታ ጠይቄሻለሁ። ግን የዛን ያው ሁላችንም አልተደማመጥን ነበር። በሰዓቱ ደግሞ ይቅርታ የሚጠየቅበትም ቦታ አልነበረም። ስለዚህ ሁላችንም በቃ ሌላ ስሜት ውስጥ ነበርን። ግን ዛሬ አንቺም ስለተረጋጋሽ፣ እኔም ደግሞ ብዙ ጊዜ ስለተረጋጋው ያደረኩት ነገር ጥፋት ነው መደረግ የሌለበት ነገር ነው። በሰዓቱ ያደረግኩት ያደረኩት ነገር ግን ጥፋት ለመስራት ፈልጌ ሳይሆን በሰዓቱ ቢሆን ይሄ ነገር በመክራት ወይም ደሞ እንደዚህ ባደርግ ይሻላል በሚለው ነበረን ያሰብኩት። ግን ያ ነገር ጥፋት ሆኖ ተገኝቷል። ሶ ምናልባት አንቺም በዛ ነገር ከተቀየምሽ ይቅርታ ማለት ፈልጋለሁ። እታዬ እኔ ምንም የተቀየምኩ ነገር የለም። በቃ ባለፈው ሁሉንም ነገር አውርተን ጨርሰናል። እኔ እና እሱ መካከል አሁን ላይ ምንም አይነት ኔ ቂም የለም ምናምን። እኔ ውስጤ ሰላም ነው እስካሁን በሱ ጉዳይ፣ ምክንያቱም ባለፈው በቃ ጥፋቱ አምኖ ይቅርታ ጠይቆኛል፣ ካንዴም ሁለት ጊዜ። ስለዚህ ድጋሚ ሶስተኛ ጊዜ እንደዚህ መባበሉ ተገቢ ነው ብዬ አላስብም። ምክንያቱም እሱ ማይቲን ጸጸት ውስጥ ነው ወይም ደግሞ ሌሎች ነገሮች እየተሰሙት ወይ እያሰበ ነው። ነገር ግን እኔ እና እሱ መሀል አሁንም ሰላም ነው ምንም እኔ ቂም አልያስኩት፣ በቃ ይቅርታ ጠይቀኛል፣ በይቅርታ አልፈነዋል። ስለዚህ ወደ ኋላ ተመልሶ ነገሮችን ወደ ክፋት ማሰቡ ተገቢ አይደለም እና እኔ ምንም ያስኩት ቂም የለም፣ ሁሉንም ነገር ትቻለሁ። ይፋ በቃ ነገሮችን መልካም ለማድረግ ነበር ካልከኝ ኦልሬዲ ሺ ብዬ ማለፍ ነው ያለብኝ። ስለዚህ እኔ አልፌዋለሁኝ ይሄን በክፉ ነገር አልያስኩበትም፣ እንድላችሁ እፈልጋለሁ ይሄን እና እናንተ እንድትረዱ እንትረዱ እፈልጋለሁ። በቃ አትሊስት የሰው ልጅ እሺ፣ በቃ ያጠፋል ይበድላል ምናምን እሺ፣ ሆ በቃ ይቅርታ አለኝ፣ ይቅርታውን ተቀብያለሁ። ይሄ ባብርሽም ቢሆን ያዘንኩት በሚያደርጋቸው ተግባሮች፣ በጣም በሚያሳያቸው ነገሮች በጣም ይደብራሉ። ገባችሁ? ከተገናኘ በኋላ ኦልሬዲ ይቅርታ አልጠይቃት ነው ብሎ ከመጣ በኋላ የሚያውጣቸው ቃላቶች በጣም ነው የሚያስጠሉት ሆነ ከምጠብቁት ሰው የማጠብቁትን ንግግር ነው የምትሰሙትና፣ እኔ ደግሞ በዚህ ልክ እንደዚህ እንዲሆን አልፈልግ ጋባችሁ። በጣም ያስጠላል የሚያወራቸው ነገሮች ብቻ ያስቀይማሉ። ከዛ የሚመጣባቸው መንገዶች ደግሞ ተገቢ አይደለም። ምናምን እንዴ፣ ምን ይመጣል፣ ምን ያመጣሉ ምናምን እየተባባለ መምጣት። ከዛ ይቅርታል ጠይቃት ነው፣ ከዛ ላውራት ነው ይደብራል ከዛ ልወስዳት ነው ምናምን። እኔ ፈልግ ያው አስቤበት ረፍት ለማግኘት ብዬ ነው ፋሚሊ ጋር ይሄድ እና ማንም መቱን። ይሄ እንደዚህ አንጠልጥሎ የሚያወጣኝ እቃ አይደለሁም። በመጀመሪያ ደረጃ በቃ ሰላም ስላልተሰማኝ ሰላም ለማግኘት ነው ወደ ቤተሰቤ ጋር የመጣሁት። ስለዚህ እኔ አሁንም ቢሆን ሰላም እንዲሰጠኝ ብቻ ነው ነው የምፈልገው። በየጊዜው ሰፈርም እየመጣ እንዳይበቃበት ይገባ። ይሄ ነገር በዚሁ ከቀጠለ በጣም መጥፎ ነገር ውስጥ ነው የሚከተኝ። ምናልባት እሱ ወንጀል ነው ምናምን ብሎ የሚያወራቸው ወሬዎች ሊኖሩ ይችላሉ። ምክንያቱም እኔ እኔ ደግሞ እዚህ ሰፈር ውስጥ መጥቶ ሰፈር ሲረብሽ፣ ቤተሰብ ሲበጠብጥ፣ እኔንም በእንደዚህ አይነት አግባብ ሲያናግር፣ ወንድሞቼን እንደዛ ሲያደርግ እነዛ እነዛ ነገሮች ራሱ ለሱ መዘዝ ነው። ስለዚህ አንተን ብትሆን ከቻልክ እምከረው እንዲህ ዓይነት ነገሮችን ባያደርግ። በቃ እኔ ሰላም ማግኘት ስለፈለግኩኝ ብቻ ነበር ስልክ ማላነሳለት። ፍቃደኛ ሲሆን አነሳለታለሁ፣ ያኔ አወራዋለሁ፣ ስረጋጋ። አሁን ግን በቃ ውስጤ ሰላም እንዲኖረው ነው የምፈልገው። አሁን በቃ ቀስ በቀስ እየተረጋጋው ነው፣ ወደ ራሴ እየተመለስኩኝ ነው፣ ፈጣሪ ይመስገን። ስለዚህ ይሄንን ሰላሜን ቢያንስ ለትንሽ ጊዜ እንኳን እንዳስቀጥል ይፍቀድልኝ። አንተም አንዳንድ ነገሮችን እንደ ወንድም ከራው አውራው። ከዛ ውጭ ምንም ሌላ አልችልም። እጣ ሰዓትም እየደረሰ ነው። እኔም እኔም ጨርሻለሁ። እሺ ሩታ፣ እኔም ጨርሻለሁ። ስለመጣሽ አመሰግናለሁ። እንገናኛለን። እረፍት አድርጊ። ከራስሽ ጋር ለራስሽ ጊዜ ስጪ። እሺ፣ እንገናኛለን። እሺ እና ወደ ፋሚሎች እንግዲህ ያለችው ነገር ሰምታችኋል ብዬ አስባለሁ። ከራሴ ጋር ጊዜ መውሰድ ፈልጋለሁ ወይም ደግሞ እረፍት ማድረግ ፈልጋለሁ ብላለች። ይህ ማለት አብርሽን አልፈልገውም አላለችም። አሁንም ቢሆን ከአብርሽ ጋር መሆን አልፈልግም ያለችው ነገር የለም። ጊዜ ወስጄ ከራሴ ጋር እረፍት አረጌ እደውልለታለሁ አወራ እና፣ ይህ ማለት ከሱ ጋር የመሆን ፍላጎት አላት፣ ግን ጊዜ መውሰድ የፈለገችው ሶ ጊዜ ሰተናት ረፍት ከራሷ ጋር ታርግ ለራሷ ጊዜ ሰጥታ አንዳንድ አንድ ነገሮች ማድረግ ያለበት ነገር ታድርግ። አብረሽም ይሄንን ቪዲዮ ያያየው ከሆነ ሩታን ለማግኘት ሞክር ያለው ምናልባት ያለችው ነገር ግልጽ ነው። ሶ እረፍት እንድታደርግ ፍቀድላት። አንተም በራስ መንገድ ረፍታል፣ እሷም በራሷ መንገድ ትንሽ ይረፍታል እና ወደ ድሯችሁ እንድትመለሱ ደግሞ ፈጣሪ አምላክ እሱ ብርታቱን ጽናቱንና ትዕግስቱን የይቅርታ ልቡን ይስጣችሁ። ላሉ ሊና ምን የምለው ነገር የለም። ሌላኛው ደግሞ ከሩታ ጋር ያለኝ ነገር አንዳንድ ሰዎች ግልጽ ነው ብዬ አስባለሁ። ሰላም ነው፣ ምንም ነገርም ኬዝ የለብኝም። እኔ ጋር እሷ ጋር ምንም አይነት ኬዝ የለብንም። ባለፈው ወት ይቅርታ ጠይቄያታለሁ። እኔና እሷ በዛ ነገር ጨርሰን ነበር። ገዛሬ በድጋሚ ይቅርታ የጠየኳት አንዳንድ ሰዎች እስከዛሬ ድረስ ያ ነገር ያለቀቃችሁ፣ ሰዎች ነበራችሁና፣ ዛሬ በድጋሚ ይቅርታ ጠይቂያት። ያው ሁሉም ነገር እኔና እሱ ያለን ነገር ጨርሰናል። ግን አሁንም ቢሆን ወደፊትም ቢሆኑ አብርሽና ሩት አንድ ላይ እንዲሆኑ ነው ምኞቴ። እግዚአብሔር አምላክ አንድ ላይ አድርጋቸው፣ ወዳቸው። አላከብራችኋለሁ።